ለአሁኑ ደስ እንዴናችሁ ደህና ናችሁ? በጣም ደህና ና እግዚአብሔር ይመስገን። ዛሬ ሀይሚንና ብሩኬን አዲስ ነገር አለ፣ ማታ ጠብቁ። ምክንያቱም ትናንትና ሀይሚን ሁላችሁንም እፈልጋቸዋለሁ ብሎ ነበረ። ብሩኬን ምናልባት ወይ ወንድሙ ወይም ጓደኞቹ ተሰባስበው እንግዲህ ሊያስታርቋቸው ይችላል። መቼም እንደ ሁልጊዜው ዝም ብለው አይገናኙም ብዬ አስባለሁ። ይታረቃሉ። እናንተ አታምቦ ጨራርቁ። እዚህ ጋር ፎቶም ዘቀዝቁ፣ የብሩኬን የሀይሚ ሲጀመር፣ ሀይሚ ተዘቅዝቃ ራሱ በጣም ነው እኔ የዘቀዘቁትን ፎቶ ሳገኝ ማለት እንደዚህ ገልብጬ ነው የማየው፣ የእውነት ገልብጬ ማለት ነው። አይዋለው እና ብትዘቀዝቋት ምንም አትሆንም እሷ ማለት ነው። እንግዲህ ያው እያለቀሰች ትመጣለች ምናምን ብላችሁ ከሆነ በጭራሽ። ሀይሚ ማለት ነው ምንም ነገር ብትከፋ ብታዝን በውስጧ ነው እንጂ ውድቀቷን ለሰው ማሳየት በጭራሽ አትፈልግም። ደካማ ጎኗንም ሰው እንዲያቀባት አትፈልግም። ስለዚህ እንደፈለጋችሁ መከረባበት ትችላላችሁ። ቆንጆ ቆንጆ ፎቶ ኢንስታግራም ላይ ወስዳችሁ መዘቅዘቅ ትችላላችሁ። ስለዚህ ስለተዘቀዘቀች እሷ ምንም የምትሆን አይምሰላችሁ ሲቀጥል ደግሞ በመሀላቸው ገብታችሁ ሀይሚ ቡራ ምናምን የምትሉ ሰዎች ትክክለኛ አስተያየት ስጡ ሀይሚን ማትዘቅዝቁ ብሩኬን ማትዘቅዝቁ ምክንያቱም ነገ ታርቀው ነው የሚመጡት በቃ እነሱ አይለያዩም ካሁን በፊት ስንት ነገር ላይ የሆኑ አታስታውሱም እንዴ ብሩኬ ዱባይ ሄዶ ምናምን ምናምን ጥሏት ሄዶ ከዛ በኋላ ለእሷ ብሎ ሲመለስ አታስታውሱም እንዴ እና አሁን ሀይሚ እንደውም ነግረው ልሄድ ነው እዚህ ቦታ ብለው እየነገረችው ነው ብሩኬ እኮ ያኔ ሳይነግራት ነው ጸጥ ብሎ የሄደው ነበረ እንደዛ ሆኖ እንኳን ተገናኝተዋል ተመልሰው። ስለዚህ ልጆቹ ለሚገናኙት ነገር እናንተ ሀይሚ ብሩኬ እያላችሁ እያንቦጫረቃችሁ መጨረሻ ላይ ባዶ ሜዳ ላይ እንደምትቀሩ እርግጠኛ ነኝ፣ ይነግራችኋለሁ። ሲቀጥል ደግሞ እናንተ ፍቅርዬን ያየ ሰው የለም። ወይኔ ኔ ማር ጠፋችሁ። ኮየቴዳ ነው የጠፋችው። ፈጣሪ ሆይ፣ ሲታረቁ ለምንድን ነው የጠፉትና? ፍቅርና ፏር ጠፍተዋል። ያያችሁ የት ናቸው አሉ በልኝ። የእውነት ጠፍታለች የኔ ውድ በእውነት ጠፍታለች። ይኒ ማር ነገር እና ናፍቀኛለች። ፍቅር ና ይበድናትች ዛሬ እንደምትመጭ ተስፋ አድርጋለሁ። እና ለምን እንደ ጠፋች አላቅም። እንግዲህ በመሀል ደግሞ ችግር ተፈጥሮ ይሁንም አይሆንም፣ ብቻ ሲታረቁ አንዳንድ ይጠፋሉ። እንግዲህ ይመጣሉ ብዬ ተስፋ አድርጋለሁ። ግን ለምን እንደ ጠፋች አላቅም። ለጊዜው ምንም እውቀቱ የለኝም የት እንደሄደች ሁሉ አላቅም። በቃ ስንት ቀን ሆናቸው አራት ቀን ምናምን እና ጠፍት ብላለች የኔ ውድ፣ እንደምትመጣ እርግጠኛ ነኝ፣ መቼም ችግር እንደማያጋጥማት ምክንያቱም፣ አሁን እነሩታና እናብረሽ የሆነ ነገር በተፈጠረ ቁጥር ፍቅር ላይ ስለሚሄዱ እኔ አላውቅም። ብቻ ምን እንደሆነች ብቻ ጠፍታለች ሰሞኑን። ዛሬ እንግዲህ ትመጣለች ብዬ ተስፋ አደርጋለሁ ማለት ነው። የኔ ውዶች እንዴ ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሶሻል ሚዲያ ላይ ሰሞኑን በጣም ብዙ ነገር እያወራችሁ ነው። ኦይኔ ወይኔ ህዝቤ፣ እኔማ ጋይስ፣ እኔ በጣም ያስቀኝ ነገር ምን እንደሆነ ታውቃላችሁ? ትልልቅ ሰው ሁናችሁ ስትዋሹ፣ ረ ወይኔ፣ ረ ወይኔ፣ ረ በቅጡ ዋሹ፣ ማረ በቅጡ ድርቅ አርጋችሁ እንዲሁ ጫፍ ተይዞ ቅመም ተጨምሮ ኮ ይወራል። እናንተ እኮ ነጭ ውሸት ቡትርፍ አርጋችሁ ከየት መፈጠራቸው እንደምታመጡት ሁሉ አላውቅም። እና ብዙ ነገር በጣም ብዙ ነገር እየተወራ ነው። በነገራችን ላይ አንዳንዴ ፀፍ ሲፈጠር በጥንዶች መሀል ሶሻል ሚዲያ ላይ ስናመጣው በጣም ከባድ ነገር ነው እና እንግዲህ እነ ሀይሚ እዚህ ሶሻል ሚዲያ ላይ መሆኑ የበለጠ ጸባቸው እንዲከር እያደረገው ነው። ምክንያቱም አንዴ ብሩኬ አንዴ ሀይሚ እያለን እኛ የምንሰጠው አስተያየት እነሱ ላይ ከባድ ተጽዕኖ እያመጣባቸው ይገኛል ማለት ነው። አሁን ላይ ብሩኬ እንግዲህ ልደትሽ እስኪደርስ አብረን እንቆይ ምናምን እያላት ነበረ። እሷ ደግሞ ዘላቂ ካልሆነ አብሬ ልቆይ አልችልም። ሲቀጥል ደግሞ ብዙዎቻችሁ ሀይሚን ሳይፈልግ አፈቅርሻለ ማለት እኔ አሁን ለምሳሌ አፈቅርሻለሁ ስለ አላላት ነው በቃ እንዲላት ትፈልጋለች። እንደ ፍቅረኛው እንዲያያት ነው የምትፈልገው። ስላችሁ እናንተ አንዳንድ ኮሜንት እያየው ነበር ማለት ነው እናንተ የሰጣችሁትን እና ያለ ፍላጎቱ እንዴት ይላታል ነው እናንተ እያላችሁኝ ያላችሁት። እሱ ካልፈለገ እንዴት ነው አፈቅርሻለሁ የሚላት? አይፈልጋትም እኮ ምናምን እያላችሁ ነበር። እንደሚፈልጋትማ በደንብ ያስታውቃል። እንደሚፈልጋትማ በደንብ ነው የምናውቀው። ምክንያቱም ከአሁን በፊት ብዙ ነገር አድርጎላታል እንደሚፈልጋት የሚያስታውቅ ነገር። ግን መናገር ቃል መውጣት ብቻ ነው ያልቻለው። እንደዚያ ደግሞ የሆነበት በብሩኬ ምክንያት አለው። መፍረድ አልፈልግም፣ ግን በጣም ብዙ ጊዜ ሆነ። በቃ እሷ የምትፈልገው እንደዛ ነው እንጂ እሱም ቢሆን ይፈራል። ባለፈው ማርክ ቤት እንደተናገረው እፈራለው። በቃ ሶሻል ሚዲያ ወጣ ነገር ደፍረህ እርግጠኛ ባልሆንክበት ነገር እንደዚህ ለማለት እፈራለሁ፣ ምክንያቱም የሆነ ነገር ሊፈጠር ይችላል የሚል ስጋት አለኝ ብሎ ነበረ። ባለፈው ባለፈው የማርክ ቤት ማለት ነው። እና እሱም እንደዚ አይነት ስጋት ኖሮበት ሊሆን ይችላል። ግን ደግሞ ሀይሚ ማረጋገጥ ትፈልጋለች እንጂ ብሩኬ እንደዛ ማይላት ሀይሚ ስለማይፈልጋት ምናምን አይደለም። ይፈልጋታል፣ ይወዳታል በእርግጠኝነት እንደሚወዳት ነው። ምክንያቱም እንደሚወዳትና እንደሚፈልጋት የት ላይ ማወቅ ትችላላችሁ? በእርግጠኝነት የእነሱ ቪዲዮ በደንብ ሁሉ የምታዩ ከሆነ እንደሚወዳት ያወቅኩት እኔ መቼ እንደሆነ ታውቃላችሁ? የሆነ ጊዜ የትምህርት ጓደኝን አፈቀርኩ ብላ ቪዲዮ ሰርታ ነበረ ያኔ ለምን ትጎጂኛለሽ ነው ያለ። ለምን በህይወቴ ትጫወችብኛለሽ? አያችሁ፣ ይሄ ማለት ከእሷ ጋር ወደፊት አብሮ እያሰበ ነበር ማለት ነው። ያስባል ወደፊት አብራኝ ትሆናለች ሚስቴ ትሆናለች ብሎ እያሰባት ነበር። ለምን ተጫወትሽብኝ ነው ያለ። በጣም ረድ ብን ነበር ያለው። በጣም ነበር የተናደደው። ይሄ ማለት ባይፈልጋት ኑሮ እንደዛ አይልም ነበረ። እንደዛ አይናደድም ነበር። በህይወቴ ላይ ለምን ተጫወትሽብኝ አይልም ነበረ። እንድትለይኝ አይፈልግም አልፈልግም አይልም ነበረ ያኔ ማይፈልጋት ቢሆን ኑሮ ትቷት ይሄድ ነበረ። ገብቷችኋል አይደለ? ያኔ ነበር ትቷት ሚሄድ ነበረው። ሲቀጥል ደግሞ ባለፈው ራሱ ፋሲል መቶ ሳለ እንዴት ትጫወችብኛለች ብሏል። በቅርቡ ራሱ በቅርቡ ፋሲል ሲመጣ እንኳን እና ብሩኪ አይፈልጋትም ለምትሉት ጥያቄ እንደሚፈልጋት የሚያስታውቅበት ብዙ ቪዲዮዎች ላይ በቃ እንደሚወዳት ግን ደግሞ መናገር እንደማይፈልግ ያስታውቅበታል። ስለዚህ ሳይፈልግ ቀርቶ ሳይሆን ይሉንታ ይዞት ነው። በቃ ባይሆንስ የሆነ ጊዜ ብንጣዳስ ልክ ሌሎች ዩቲዩበሮች ላይ እንደደረሰው አብረው ቆይተው የሆነ ጊዜ እንደሚለያዩት እንደዛ ቢሆንስ የሚል ሀሳብ ነው እንጂ ብሩኬ ሀይሚን በደንብ ነው የሚወዳት። አይወዳትም ምናምን ለምትሉ በደንብ ነው የሚወዳት። የእነሱ ቪዲዮ ከመጀመሪያ እስከ መጨረሻ ካያችሁ ብሩኪ ሀይሚን በጣም ነው የሚወዳት። በነገራችን ላይ ማለት ነው ቢወዳት እኮ ነው እስከዛሬ አክብሮ የእሷን ፍላጎት አክብሮላት ምንም ሳያደርጋት፣ በቃ እንደፈለገችው የሚያደርጋት እኮ ስለሚወዳት ነው። አንድ ወንድ ልጅ ማለት ነው የሚፈራችሁ ከሆነ የእናንተ ፍላጎት የሚያሟላላችሁ ከሆነ በቃ ይወዳቸዋል ያከብራችኋል ማለት ነው። የማይወዳችሁ የማያከብራችሁ ሰው የማትፈልጉትን ነገር እንድታደርጉ ያስገድዳቸዋል። ገብቷችኋል አደለ ወይ አብረን ኖር ይላታል። የማትፈልገውን በቃ ነገር ሊያደርግ ይችላል። ብሩኬ ደግሞ የሀይሚን ፍላጎት ጠብቆላት በስነ ስርዓት ነው የሚያኖራት። ገብታችኋል አይደለ? ስለዚህ በጣም ነው የሚወዳት፣ በጣም ነው የሚያከብራት። እንደዚህ ብላችሁ አስባችኋል። በመሃል ልዝገቡ ነው እንዴ? ሰርጎ ገቡሉ ሁሉ በመሃል ገብታችሁ ክፍተት ፈጥራችሁ ምናምን ብሩኬ ልታጫውቱ አይሳካላችሁም። የቀጥለው ሀይሚን ፎቶዋን ዘቅዝቃችሁ እቺ ምናምን እቺ ምናምን እያላችሁ ነበረ አይቻለው ሼር አድርጋችሁ ልኛለም፣ አለም ብዘቀዝቋት ምንም የሚቀርባት ነገር የለም። ምንም አትሆንም። ብዘቀዝቁት እንዲገልጥ ነው ያፈ ስልካችን ገልብጠን የምናየው። ልክ ዳኒ እንዳለው ስልኬን ገልብጨ ወደ ላይ አያት አለው። ማየት ከፈለጉ ደሞ ተዘቀዘቀ ራሱ ቆንጂ የቆናት ምንም የሚወጣላት ተዘቀዘቀ፣ ራሱ በጣም ነው የምታምረው ሀይሚ ማለት ነውና፣ አትቃጠሉ፣ አትናደዱ። ይለያያሉ ብላችሁ በደስታም የምትዘሉ ጮቤ የምትረግጡ ሰዎች አላችሁ። አይለያዩም እነሱ ይታረቃሉ። አሁን በቅርቡ ይታረቃሉ። ምክንያቱም ከአሁን በፊት ብዙ ነገር ተፈጥሮ ስለሚያውቅ ማለት ነው። ያን ሁሉ ፈተው እዚህ ስለደረሱ ሲቀጥል፣ ሀይኛ አሁን ቡታጅራም ልትሄድ ትችላለች። ከሀገር አትወጣም፣ አትወጣም፣ በእርግጠኝነት አትወጣም። ከሀገር ግን ቡታጅራ ልትሄድ ትችላለች ቤተሰቦቿ ጋር፣ በእርግጠኝነት እሷ እዛ ከሄደች ብሩኬም ተከትሏት ነው የሚሄድ። በቃ እሷ እኔ ሲመስለኝ ልትፈትነው ነው፣ ብሩኬ ልትፈትነው ነው። በቃ እርግጠኛ በሱ መሆን እፈልጋለች። ከሶሲ ጋር ድጋሜ ይሄዳል አሄድም፣ ከኔ ጋር ብንለይ ይሄዳል አሄድም የሚለውን ነገር ቼክ ማድረግ ትፈልጋለች። እስከ መጨረሻው ከእሷ ጋር እንደሚቀጥል አቋሙ ምን ያክል ጽኑ ነው የሚለውን ነገር ለማየት ነው እንጂ ሀይሚ መለያየት ሲጀምር አትፈልግም። ነገሮችን በንግግር መፍታት ትፈልጋለች። ግን ደግሞ አብራ ሆና ደግሞ መጨቆን አትፈልግም። አብራ ሆና የማትፈልገው ነገር እንዲደረግባት አትፈልግም። ገብቷችኋል አይደለም? ስለዚህ አታምቦጭራርቆ ተለያዩ ፎቶ መዘቅዘቅ እቻት ሆነው ለብሩኬ ድመት ነው የምትመስለው፣ ዶሮ ነው የምትመስለው። ምንም እንዲህ የማይመስል ነገር እንደ ሀይሚ ጭራሽ ስለ መልኩ አቃቂር ልታወጡ ነው። እንዲህ ምን አይነቶቹ ናቸው? አይናቸው አይሰራም ማለት ነው ይሄ። አይናቸው አያይም። መነጽር ተጠቀሙና በደንብ እዩአት። ቁንጅና ብትሉ ምን ብትሉ ሀይሚ ምንም አይወጣላት። ምንደ ምንም ልታመጡ አትችሉም። በቃ አትመጥረው በቃ ምን የምትሉት ነገር ጭራሽ የማይዋጥ ነገር ነው። ምክንያቱም በቃ ቁንጅናን ማንም የሚመሰክርላትና ቁንጅና ብቻ ሳይሆን ደግሞ ከቁንጅና ከአስተሳሰብ፣ ከምና በቃ ሁሉ ነገር አሟልቶ የሰጣት ሴት ናት። በነገራችን ላይ ብሩኬን ቢሆን እኔ እንደዚህ ስለ አንዳንዴ ብሩኬን ምጣለው ምናምን የሚመስላችሁ ሰዎች አላችሁ። ብሩኬን በጣም ነው ማከብረው በጣም ነው መወደው ምክንያቱም በቃ ቤተሰቦቹን በደንብ ያከብራል። እናቱን ሀይሚንም እንዲሁ ያከብራታል። እስካሁን ድረስ እኮ ያከብራታል። አሁን ለፍራንክ ብሎ በየዋህነት ነው እሱ አሁን እየተጎዳ ያለ የዋህ ስለሆነ በቃ ብቻ፣ እንጃ ለምን እንደተሸወደ አላቅም፣ በሶሲ ጉዳይ ማለት ነው። እና ብሩኬን እኔ አሁን ለምሳሌ የምጠላው አይምሰራችሁ። እኔ በጣም ነው የሚመቸኝ ከሀይሚ ጋር፣ ሁሌም ቢሆን ደስ ይለኛል። በቃ ብሩኬ ከሀይሚ እንዲለይ አልፈልግም። አንዳንድ ሰዎች ይሄድላት ለስራን የሚፈልጋት ከይወታ ይወጣላት የምትሉ ሰዎች አላችሁ። እንደዚህ አይደለም። እስከ ዛሬ አይዞ፣ እንዴት ነው ሂድላት የምትሉት? በቃ እነሱ በአንድ ላይ ሲሆኑ ነው የሚያምሩት። በቃ በአንድ ላይ ሲሆኑ ማይጣላ የለም ይታረቃሉ። ሰው ይጣላሉ፣ ይለያሉ። በቃ ብዙ ነገር አታወሩ። በቃ መጨረሻውን ሳታዩ ብዙ ነገር አታወሩ። ገና ይታረቃሉ።